ፋሚሊ ቤት ነው ያለ ነው ማለት ነው። ዛሬ ቀየናል ፋሻሻ ብለናል ማለት ነው። ሁላችሁም በላይክ እና ሰብስክራይብ አበረታቱን። ጨሌው ሲያምር ወለሂ፣ እኔ እንጃ። አብዱ በራቹ ዛሬ በቃ መጣ። ተባረከ ራህማን። ዘይነባ ቤት ነን ያለ ነው። ያው ዘይነባ ጥሩ ጓደኛ ማድረግ ስትሞት ያዝነላ በሀያት ካለ ይረዳ አረዳም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አፍሽር ስራ እንጀምራለን ዛሬ በጣም ይዋዳሉ ብትላቸው ጓደኞች እኮ ቻይና ሂጅ ብሎኛል አንዱ ቻይና ሂጅ። ሁሉም ይፈራረጣል። ለምንድን ነው ስለው፣ አንዱ የሚያመጣውን አንዱ በቃ በቃ እንግዲህ ስሙ ጓደኞቼ፣ ውድ ጓደኞቼ ምን ቢያደርጉ ጥሩ መሰላችሁ? አቦሎን ቤት ጠጣ ነው ውጭ አልወጣም ብለው ደሞ ሳውዛንና ሐቢብ አይህቶፕ ዳር ይዘው ወጡ። እንግዲህ ውጭ

ጀበና ውስጥ ነው የመጣ። ጀበናው አቋርጠው ነው ቪዲዮ እኔ

ጓደኛ ማለት ሁሌም በልብ ውስጥ ይሞላል። አዲስ ሰው ባገኘ ቁጥር የምትለውጠው የሀቢባ እኮ ነው። እሱ ሸቀጥ አይደለም። ሸቀጥ አይደለም። በቃ እንግዲህ እንትን ልበል።